የስ፣ ከነ አብይ አህመድ ጋር ስብሰባ ገብታ ስትሳተፍ አይቻታለሁ። የስ ጉራጌን በተመለከተ ትገባለች፣ ጉራጌ ናት። ሞስቶፍ የምትሰራው ግን አባይ በውጭ ዜጎች ገንዘብ ሰብስባ አባይ እንዲረዳ አርጋለች። አሁንም ከአብይ አህመድን ታግዘዋለች ስራ ትሰራለች ሳገሯ እራሷን ስራዋን ሰርታ ትሰራለች ምን አባሽ ነው ወጥተሽ የሮማን እህት እናገራለው ምናምን በፊትም የከለከልኩሽ የት አባሽ ከተጣላሽ ከኔ ጋር ተጣይ ፋሚሌን ለምን ታወጫለሽ ፎቶዋን ያልኩሽ እንጂ እንደ በፊቱን የማብሸቅ እችላለሁ አልበሸቁልሽም የተናደርኩት ፍራውን ስለ እኔ እህት ሲያወራ የእኔን እህት ፎቶ ጎልጉሎ ማውጣት ለምን አስፈለገረው እንጂ ያልሽው አውጫት። የእኔን እህት ጥፍሯ የተቆረጠው ጥፍሯ የሚበላ ነው አውጫት። የሚያሳፍር ማንነት አንድም ነገር የለኝም። አውጫንችን ቁርቲ ደነዜ ደነሽ አንቺ ጥንብ ዘረኛ እከካ፣ ወይ ለቤተሰቦችሽ አትሆኚ ወይ ኦሮሞን አትጠቅሚ ወይ ለኢትዮጵያ ሕዝብ አጠቅሚ። መሀል ያለሽ እንቁርቲ ጎዶሎ ግማታ ማለት ነው፣ አንቺ ጥንባታ። እኔን የሚያናድድ ማንም ሰው ዮኒ ማኛ ብሏል። ሌላ ሰው ሊያበሽቅ ይችላል፣ ሮማን ማብሸቅ ከባድ ነው ብሏል። እኔን ልታበሽቁኛ አትችሉም። አንጀታችሁን አቃጥጌ ራሳችሁን እችላለሁ እንጂ እመብርሃን ምስክሬ ነው። አንዳችሁም እኔ ማብሸቅ አትችሉም። አንዳችሁም እየነገርኩ ነው ሶሻል ሚዲያ ላይ እንደዚህ ና አጨበጭብላችኋለሁ። አለሁ እኔ ማብሸከቻ አላችሁ። እኔን አታበሽቁኝም። የምታበሽቁብኝ አንድ ሪዝን ልታገኙ አትችሉ። ቅልጥ ካለ ዝነጥ ካለ ፋሚሊ የመጣውት ምንም ስለ ፋሚሊ የምታወጡለት አንድ ነገር የለም። እኔ ደግሞ ወጥቼ በወጣውበት እድሜ ሀያ ምናምን አመት ስኖር ለንደን ላይ መታችሁ ጠይቁ። ሁለት ስራ እየሰራሁ የራሴን ላይፍ እየኖርኩ አሁን ቁጭ ብዬ ዘንጬ ለቤተሰቦቼ ብቻ አይደለም፣ አባቴ እስር ቤት አስር አመት ሲታሰር ለቤተሰቦቼም ቤት ሰርቼ ለእህት ወንድሞቼም ቦታ ቦታ አስይዤ ሶስት ልጅ አስወጥቻለሁ። አንዷ አሜሪካን፣ ሁለት እዚህ እህቶቼም መዳር ያለብኝን ድሬ ስራ ሰርቻለሁ። እንዳንቺ አፌን ከፍቼ አልኖርኩም። እኔ ሮማን ተሰማ የሀብታም ለል ልጅ ነኝ ብዬ ወጥቼ ስምንት ስራ እየሰራሁ ጥፍሬን እየሞረድኩ አልኖርኩም። ሁለት ስራ ሮማን የምትታወቀው ለንደን ላይ በስራ ነው። አንድ ግርማ የሚባል ልጅ አለ። በትግራይ ጦርነት ጊዜ ዘመተና ለንደን ሮማን ያስቸገረችን ብለው አሉት ማለት ነው። ተቃዋሚ በን ሮማን የቷ ሮማን ጉራጌዋ ፖለቲካ ውስጥ ከተታት ነው ያለው። ቢኮዝ እኔን የሚያቀኝ ግርማዬ ከሳውዝ አፍሪካ ጀምሮ እኔ ስራ ላይ ነው የምታወቀው። ከእሱ ጋር አብረን ነው ከሳውዝ አፍሪካ ጀምረን የነበር ነው። ለንደን ላይ ብትመጡ ሮማን ምንድና ስራና ስራ። ጉራጌ ነኝ ወጥቼ ሰርቼ። እኔ የሀብታም ልጅ ነኝ ብዬ አላልኩም። አባቴ ሲታሰር አስራ አምስት ልጆች ወልዷል። አባቴ ግል ትምህርት ቤት አንቀባሮ በአስራ አምስት ቀን አንዴ ጠቦት አርዶ አሞላቆ ነው ያሳደገን። ያ እንዳይቀርበት ቤተሰቦቼ ከሀገር ወጥቼ ሰርቼ ያንን ፋሚሊን ያስቀጠልኩት እኔ ሮማን ተሰማ እኔ ያስቀጠልኩት። ተቀበል ስልክ የላቸውም እዛ ወታደሩ የሚጠብቀው፣ አንዴ ቆይ ጠብቀኝ ብለው ቢብሎ ብሎ አባረራቸው። ተናድጄን ያለቀስኩት ወይ ስልክ የሚሰጣቸው ወይ የሆነ የሚከተላቸው ለመርዳት ድንጋይ እኔ ሮማን እኔ ሮማን ተሰማ ትሰምኛለሽ እንደዚህ ብር እንደዚህ እንደ ቆርቆሮ እየበተኑ የሚወረውሩ ፋሚሊዎች አሉ። እኔ ሀብታም መሆን የሚገርመኝ ሴት አይደለው። ጠይቅ፣ እህቶቼን መንስሩም ያውቃቸዋል ቤተሰቦቼን። አንቺ እከካምበት እኔ ገንዘብ ገርሞኝ አያውቅም። የገንዘብም ችግር ኖሮብኛል። የስ የሮማን እህት ሚለነር ናት። የስ አባቷ ሰው ገድሏል። ድርግም አድርጎ ነው ሰው የገደለው። ሁሌ እኮ ነው የምናገረው፣ አልሰማሽኝም። በቀደም በቀነኔ የተነሳም አንስቻለሁ። የኔ አባት ለመብቱ ሲል ነው ግንባሩን የደፋው ብዬ ነግሬሻለሁ። መርካቶ አደባባይ የሀያ ሰባት ዓመት ልጅ የእኔ አባት ጠግበው አባትን የሚያክል ቆመው በብርቱካን ልጣጭ ድፍረታቸው ሲሉ ደፋውና እስር ቤት ገባ። ለመብቱ ልጁ ደግሞ ተገላ አስቢ። የኔ አባት የኔ አባት ልጆቹን ገለሽበት ይደፋሻል ብዬ ነው የምነግርሽ። ሳይውል ሳያድር ቀነኒ የኔ አባት ቢሆን የወለዳት አባት በሕይወት እያለ የዕለት ሁለት ደፍቶሽ ያድራል። እሱም ቢያጣ ዘሮቹን ጨርሶ ነው የሚገባው የኔ አባት። ከዛ ነው የተወለድኩት ብዬ እየነገርኩሽ ነው። አንቺ አመዳምበት ማለት ነው ትሰሚያለሽ። የእኔ አባት እብን ደርግ ሲወድቅ አስታውሳለሁ። አባቴ ይሄን የሚያክል የሚተኮስ እንደዚህ ስንትና ስንት የሚት እንትን የሚሉ በእንትን ሲገቡ በምንድን ነው ስሙ በታጠቅ በኩል ሲገቡ አባቴ ምን እንደገዛ ታውቂያለሽ? መሳሪያ ቢኮዝ ሲገቡ ይደፍራሉ እንደዚህ ያደርጋሉ ሲባል እኔን ገለው ነው እኔ ቤት የሚገቡ ብሎ እንዲ ጤንጤ ድረስ ነው መሳሪያ ገዛው የነበረው። ወያኔ ሲገባ ተወሰደ እንጂ መሳሪያ ገዝቶ የጠበቀው ወንድ እናቱ የወለደችውን የቤት ይገባል ብሎ የነዛ ልጆች ነን። ኃያቶቼ ታጥቀው የተዋጉ የእነሱ ፋሚሊ ነኝ ብዬ እየነገርኩሽ ነው። አንቺ እከካም ሐጠራ ሀሬ አንቺ ንፍጣም ሂጅና ዛ እየለመድሽውን አሳቂ። እኔን ሮማን የሮማን ባይ ዘዌ አባቷ እጃቸው ላይ ሰው ጠፍቷል። ገሎት ነው ምን ይጠፋል? አፍኖ ገሎ መሰለሽ የኔ አባት መርካቶ አደባባይ ሬዲዮን ተዘግቧል። ፖሊስና እርምጃ ላይ እናት ሺረማመዱና አንቺ ንፍጣም የንፍጣም ል ራሴ ኮሬን ከድሮ ጀምሬ የማወራው አባቴ እያልኩ እየተናገርኩ ለእኛ እንደ ጀግንነት ነው። መብቱን ያስከበረው ገባሽ? መብቱን ያስከበረው የዛ ልጅ ነኝ እያልኩሽ ነው የእኔ አባት ከኔ ከእኛ ልጆች አንዱ ሆና ቀነኒ ገሏት ቢሆን ይህንን ሲቢጣይ እናንተ ዘፋኛችን አርቲስታችን የምትሉትን ያጫውተው ነበረ። ቢያጣ እነሪች ምና የሚባሉት የእሱን ፋሚሊዎች እዛ ጋ ያሉትን ርም ነበር የሚያረጋቸው። የኔ አባት የእሱ ልጅ ነኝ፣ ገበሻል። ጀግና የወለደኝ። ሂጂ እያት እህቴን፣ ጀግናታ አንድ ሰው እንዲህ ብሎ ነው የሚፈሯት። ባለስልጣን በይ ማበይ እቴን እንዴት እንደሚፈሯት ጠይቂ፣ ሂጂና ስለ ጉራጌ መብት ጠይቃለች። የስ ስለ ጉራጌ መብት ጠይቃለች። ለጉራጌ ታጋይ ምናምን ምናምን ትዩ። የስ ፓርላማ ላይ ገብታ የጉራጌን የክልል ጥያቄ ለምንድነው የማሰጡት? ለምንድነው መብቱን የሚከለከለው? ስለ ጉራጌ አንድ ቀንም እኛ ጉራጌነም ብለን አናቅም። የጉራጌ ጓደኛ እንኳን የለኝም። ነገር ግን ጉራጌን መብቱ ለምን ይነፈጋል? ብላ ጠይቃለች። ቢኮዝ እና የጉራጌ መብት መጠየቅ ታጋይ ታጋይ ናት። ባትተኩስም ትተኩሳለች። ጀግና የወለዳት እኮናት። ጀግና እንደ እኔ ስታገባ ሳይስማማት አፍርጣ ዩኖ ዋይ ሸራተን ሂልተን ገነት ሆቴል ሶስት ጊዜ ተሞሽራ በቬሎ ነው ያገባችሁ። የሚለያት የእኔ ቬሎ የለውም፣ የእሷ ደግሞ በቬሎ ነው ያገባችሁ ሰባት እንትን ያለው ማለት ነው ልጥራ እንደ እኔ እኮ አልጠራቸውም ብዬ ነው እበት ማለት ነው ምጠራት ያችሂት ሶስት ጊዜ ሸራተን ሂልተን ገነት ሆቴል በድሮ ጊዜ ገና እኔ ከሀገር ሳልወጣ ታሾፍ ያለሽ እንዴ እነፍጣ ፋሚሊ ማፍር መሰለሽ እንዴ ፎቶዋን እየለጠብሽ የምትለፈልፊው እበት ይኸውልሽ ከዚህ በኋላ ደግሞ በፋሚሌ ከመጣሽ ልጅሽ አይቀራኝ ምንሽ አይቀረኝ እያወጣው ልጆችሽን ሳይቀር እንደምረግጥልሽ፣ ጥልሽ ወቂ ልጆችሽን ሳይቀር ቶበሳውን ተኩሶ ተኩስ ታውቂያለሽ፣ ተረም አርጎ መግደሉን ይነግርሻለሁ። ከአንድም ከፌስቡክ የጀመርኩ ነው የምናገረው፣ እንደዝና የዛ የእሱ ልጅ ስለሆንኩ ስለምኮራ በጣም የምነግርሽ ስለምኮራ ማለት ነው። ቀነኒ የቀነኒ ታይም ስንት ሰዓት ነው? ቀነኒ ዛሬ ተቀጥራለች ተብሏል። እነን ቁርቲ አንዴ ፍትህ ይጠይቃሉ። ረፊ ሴጣኗ ረፊ ስላታርፋለች። ጂጂክያ ለምን ለቀነኒ ምን አገባሽ ለልጅሽ መብት ምነው መጠየቅ? የልጄን መብትማ አሳይሻለሁ። የልጄን መብት ምን እንዳረግኩ እኔ ሮማን ተሰማ እንኳን በፋሚሊ የመተሽ በራሴ በሮማን ለሰው ፍትህ እጠይቃለሁ ለሰው አለም ላይ ድምፄ እንዲሰማ እሬዝ አርጌ ለተበደሉት ሰማለ። እንኳን ለኔ ለሮማን ተሰማ እንኳን ተነክቼ እንኳን ተደፍሬ ለእኔ ለሮማን ተሰማ በቅርብ ጠብቂ። እንኳን ለእኔ ሮማን ከማህፀኗ አርግዛ ለወለደቻት ልጅ ቀርቶ ለሰው ልጅ ፍትህ ደምን ባልቅሽ ይጠይቃለ። እንኳን ለእኔ እንኳን እንግሊዝ ሀገር ኖሬ ምኖረው እንግሊዝ ሀገር ነው። ኢትዮጵያ ራሱ ብኖር ኢትዮጵያ እንኳን ብኖር ህይወቴ እንዲት አልፋለች እንጂ ልጄን የነካ መፋታ ሴት አይደለሁም። ለዛ ነው መብቴን ስለማስከብር። ይሄ ተለማምጦ መኖር፣ አጎብድዶ መኖር አይመቸኝም። ለዛ ነው አምስት ጊዜ ባልፈትች ያየሽኝ። እኔ ሮማን የሴትነት መብቴን አስከብሬና ተከብሬ ነው ምኖሩ። ተለማምጦ መኖር አባቴ አላስለመደኝም። እነዚህ አባቴ ልጅ ሆንኩት እህቴን ታሪክ ምነግራችሁም ደሴ ሜን አይነት ባህሪን ያላት ወንድ ልጅ ጣሪያ ውስጥ የሚያኖረን ፍቅር ነው። እዚህ አንድ ጣሪያ ውስጥ የሚያኖረን ፍቅር ነው። ከዛ በተረፈ ሮማን አጭር ልብስ ለበሽ፣ ሮማን ሶሻል ሚዲያ ላይ አወራሽ፣ ሮማን እንዲያደረግሽ፣ ሮማን ቸርች ሄደሽ ቆየሽ፣ ሮማን ቄሱ መጥተው አይናይንሽ እያዩ ነው የሚያወ ሩት ሮማን ይሄ ልጅ ያይሽ የሚባል መብት ማንም ወንድ ሰጥቻ አላቅም፣ ወደፊትም አልሰጥም። እኔ እናቴን ሲወደኝ ከነ ምናምኔ ነው የሚወደኝ። ይገባሻል? ሶዳስ ዋይ ነው። አምስቱም በቀይ ካርድ የላሱት ጭንቀት ቅናት ነገርኩሽ። ነገም እኔም የቀነኒ እጣ ነበር የሚደርሰኝ የሁለቱም እህቶቼ ባል ወደውሻል ስላለኝ እኮ ነው ያባረርኩት። እዛው አብረ ተያይዘ ገደል ግባ ብዬ ማለት ነው። ለዛ ነው ሴት ልጅ ሲበደል ፔኑን ስለማውቀው ነው። እንደ ማተርዋት ጨዋ ብትሆኑላቸው፣ እንደ ማተርዋት የሄዳችሁበትን የወጣችሁበት ብትነግሯቸው፣ ወንድ ልጅ እናንተን ከመቅ በተለይ ከወደደሽ ፍዳሽን ነው የሚያሳይሽ ይሄ ምን አጠረ፣ ሰኞ ቀሚሱ እንዴት ሆነ፣ እስቲ ምንድን ነው እያለ ፍንዳሽን ሲያሳይሽ ይላል። ፍንዳሽን ቀልዴን አደለ። ብዙዎቻችሁ እንትን ሊላችሁ ይችላል። እግዚአብሔር ምስክሬ ነው፣ በቅናት ነው እኔ የፈታሁት።